ክቡር አቶ ቴዎድሮስ ምህረት የጠቅላይ ፍርድ ቤት ፕሬዚዳንት፣ ክቡር ዶክተር ሳሙኤል ክፍሌ የአዲስ አበባ ዩኒቨርሲቲ ተጠባባቂ ፕሬዚዳንት፣ ክቡር ፕሮፌሰር ብርሃኑ ነጋ የአዲስ አበባ ዩኒቨርሲቲ ቻንስለር እና የትምህርት ሚኒስትር፣ ክቡራን ሚኒስትሮች፣ እንዲሁም አማካሪ ሚኒስትሮች፣ ክብርት ፍሬወት ታምሩ የአዲስ አበባ ዩኒቨርሲቲ የቦርድ ሰብሳቢና የቦርድ አባላት የተከበራችሁ የአዲስ አበባ ዩኒቨርሲቲ የሴኔት አባላት፣ የተከበራችሁ የዩኒቨርሲቲው መምህራንና ማህበረሰብ አባላት፣ የተከበራችሁ የተመራቂ ቤተሰቦች እናንት የዛሬው ቀን ባለቤት የሆናችሁ ውድ ተመራቂዎች፣ ክቡራትና ክቡራን እንኳን ደስ ያላችሁ። እንኳን ደስ ያላችሁ። ይሄንን ስንኝ ይሄንን መዝሙር በጀሯቸው እያንቆራቆሩ የተመረቁ ወጣቶች ትልቅ ትውስታና ትዝታ አላቸው። የዛሬ 5 ዓመት ከነዚህ መካከል አንዱ በመሆኔ እጅግ ደስ ይለኛል። ይህ ችዕለት ለእያንዳንዱ ተመራቂ የአዲስ ሕይወት ምዕራፍና የጉዞ እርምጃ ማብሰሪያ ቀን ነች። በዚች ቀን ለመታደም አምሹር እርግጠኛ ነኝ በርካታ እንቅልፍ አልባ ሌሊቶችን አሳልፋችኋል። ብርቱ የአእምሮ ፈተናዎችን አልፋችሁ ይህን ክብር በመጎናጸፋችሁ እንኳን ደስ ያላችሁ እላለሁ በድጋሜ። በብሩህ አእምሮና በጽናት ትምህርታችሁን ተከታተላችሁ መመረቃችሁ የትምህርትም የእውቀትም ጀግንነት ነው። ለዚች ዕለት ደርስ ሲሆን የሚለውን የውስጥ ማሰላሰልና ስጋታችሁን ማሸነፋችሁ በራሱ ብርታት ነው። ለዚህም መመስገን ይገባችኋል። አዲስ አበባ ዩኒቨርሲቲ በሀገራችን የህይወት እውደት ወይም ላይፍ ሳይክል ሲሰላ አንጋፋ ነው ሊባል ይቻላል። ለሰባ አምስት ዓመታት ሳይታክት ሲያስብ ሲመራምርና ሲሰራ የቆየ የሀገር አዕምሮ ነበር ለማለት ይቻላል። አሁንም ነው። በሀገራችን የብዛተ ስርዓት ህላዌ ለተከታታይ ትውልዶች ሀሳቦችና ህልሞችን ያቀበለ የባህላችን የትስስራችንና የመተሳሰባችን መናኸሪያ ጭምር ነው። ከዚህ በተጨማሪም ዩኒቨርሲቲያችን የትምህርት መቅረዝ ብቻ ሳይሆን የኢትዮጵያን የእውቀት የሥነ ጥበብና የታሪክ ቅርስ ማህደር ነው ለማለት ይቻላል። በዚህ አዳራሽ ይህ አዳራሽ ስል የልደት አዳራሽን ነው። አሁን ቤተሰቦች፣ ወላጆች እንዳሉበት ሰምቻለሁ። ይመቻችሁ። እንኳን ደስ ያላችሁ ወላጆች። በርካቶች ዕውቀታቸውን አካፍለውበታል፣ የሥነ ጥበብ ክሎታቸውን አሳይተውበታል፣ ዲስኩር አሰምተውበታል፣ የጋሉ ክርክሮችንም ተከውነውበታል። እውቀትንና ለውጥን የተጠሙ ልቦችም ከዚህ ምንጭ ጠጥተዋል። በርካቶቹ ኢትዮጵያን በቅንነት አገልግለዋል። ለእድገቷም ትልም አበርክቶ ሰጥተዋል። የአገር መድን እንዲሆኑ ጥሪ በቀረበላቸው ወቅትም ኢትዮጵያን አስቀድመዋል። ይህ የእውቀት አምባ የኢትዮጵያውያን ብቻ ሳይሆን በትውልዳቸው የሌላ አገር ዜጋ የሆኑ፣ በምርጫቸውና በፍቅራቸው ኢትዮጵያዊ የሆኑ ተማሪዎችና አስተማሪዎችን ከሩቅ መሳብም መጠራትም ችሏል። ከአክራ እስከ ማክሬሬ፣ ከሃርለም እስከ ሴንት ሉዊ ሚዙሪ፣ ከቺካጎ እስከ ፔንስቴት ፔንሲልቬንያ፣ ከስዌቶ እስከ ለንደን፣ ከባርባዶስ እስከ ሞንትሪያል፣ ከህንድ እስከ ሴንት ፒተርስበርግ ሩሲያ፣ ሌሎችም በርካታ ባለቅኔዎች፣ አሳቢዎች፣ መምህራን፣ ተማሪዎች፣ የታሪክና የሥነ ተፈጥሮ ጠበብት ይሄው ጥሪ ስቧቸው በዚህ ዩኒቨርሲቲ ተመላልሰውበታል። በአዲስ አበባ ዩኒቨርሲቲ ተገኝተው እውቀታቸውን ካካፈሉት አንዱ ፕሮፌሰር አሉ ማዝሬ በአንድ ወቅት በዚሁ በእናንተው አዳራሽ በራስ መኮንን አዳራሽ እንደ አጋጣሚ እዛ ነበርኩ በልጅነት። ዩኒቨርሲቲዎች ከማህበረሰባቸው ባህል የተቆራኙ ከሰፊው ዓለም አቀፍ የእውቀት ማህበረሰብ ጋር የተሳሰሩ እንዲሁም የሀገራቸውን ራዕይ በምርምር የሚያጎለብቱ መሆን አለባቸው አሉ። አዲስ አበባ ዩኒቨርሲቲም ለ75 ዓመታት ይህንን ፍልስፍና ለመኖር ጥረት አድርጓል። የሰመሩለት አያሌ ቢሆንም ያልተሳኩለት ጉዳዮች ደግሞ እንደሚኖሩ ይገመታል። ከሰመሩለት መካከል ገዝፎ ይታይ የነበረውን ከሰመሩለት መካከል ገዝፎ ይታይ የነበረውን ኢግኖራንስ ወይም ድንቁርናን የተጠየፈ የናቀ ትውልድን በሰባ አምስት ዓመታት ጉዞ ማፍራት መቻሉ ነው። ሆኖም በራስ ምርጫና ፈቃድ አለማወቅን እንደ መጎናጸፍ ያልወሰዱ ግን ጥቂቶች ዩኒቨርሲቲው ኃላፊነት የሚወስድ አይመስለኝም። በዛሬው አለት ከረጅም የትውልድ የዕውቀት መቅረዝ ጋር በጠንካራ ሀብል በጥብቅ የተሳሰራችሁ መሆኑን ልብ ማለት ተገቢ ነው። ከአምሳ ዓመታት በፊት የእውቀት ናፍቆት የነበረው ትውልድ እንደናንተው በዚህ አዳራሽ ተቀምጦ ነበር። የዘመናዊት ኢትዮጵያ ፋና ወጊ ለመሆን ትልቅ ሀሳብም ሰንቀው ነበር። መጽሐፍትን ገልጠዋል። እውቀት ለሀገርና ለሕዝብ መድን የሆኑ ዘንድም ተክተዋል። ይሁን እንጂ ዘመንና ሀሳብ ባለመግጠማቸው የገለጧቸው መጽሐፍቶች ደራሲዎች የአውሮፓ ጠቢባን ስለነበሩ እኒህም ጸሐፍት ኢትዮጵያን በውል የማያውቁ እኛም እነሱን በወጉ የማናውቃቸው ፈላስፎች ነበሩ። በመሆኑም የችግሮቻችን ቁልፍ ሁሉ በሩቅ ጠበብቶች መዳፍ እንዳለ አድርገን አምነን ንባባችን ሁሉ ለሌላው ሀሳብ እድል የማይሰጥ ወይም ዶግማቲክ የሆነ ይህም አስተሳሰብ አድጎ የማንስማማበትን ሁሉ በሐሳብ ሳይሆን በኃይል ለማስረዳት የሚሞክር ባህልን ወረስን። እንሆ ከዚህ እሳቤ ለመላቀቅና የዲሞክራሲ ተራክቦን ለመትከል አገራችን እየታገለችም እየተጋችም ነው። ዛሬ ከዚህ አንጋፋ ዩኒቨርሲቲ ስትመረቁ ሁለት ተያያዝ ጥያቄዎች ሰፋፊ የሆኑ የቧልት የፌዝ ሳይሆን ጥያቄዎችን ማሰላሰል ተገቢ ይመስለኛል። አንዱ ሰባ አምስት ዓመት የኖረው ተቋማችን ዘመናዊ እድገትና ምርታ ምን መምሰል አለበት የሚለው ነው። ሌላው ደግሞ ዩኒቨርሲቲው በትውልዱ የእውቀትና የቴክኖሎጂ ድደት ሽግግር ምን ተርታ ሊኖረው ይገባል የሚሉ ታላላቅ ጥያቄዎች ናቸው። እንደ ተመራቂ ማሰላሰሉ የሚጀምረው ከናንተው ነው። ስለሆነም ንባባችሁ ሁሉ የተለየና የሰላ ወይም ክሪቲካል የሆነ ሊሆን ይገባል። ዓለምን አንብቡ፣ ተረዱ። ነገር ግን በኢትዮጵያ ዓይን ተርጉሙት። ስነ ጽሁፍን አጥኑ። ሆኖም ኢትዮጵያዊ ትውፊትን አትርሱ። ስለ ኢኮኖሚ እድገት ተጠበቡ። ነገር ግን ለሀገራችን እድገት የሚኖር ማህበራዊ ጥሪትና አቅም ተገንዘቡ። ስነ ጥበብና ኪነውበትን ተራቀቁባቸው፣ ነገር ግን ሁልቆ መሳፍርት የሆነውን የኢትዮጵያን ገጽ ጸዳልና ባህሉን መርምሩ። በሕክምና ሳይንስ ተራቀቁ፣ ሆኖም አገር በቀል የፈውስጥ ሚስጥራትን መርምሩ። ያለምን የጂኦ ኢኮኖሚና ጂኦ ፖለቲካ አዝማሚያ ተንትኑ፣ ግን የኢትዮጵያን ፍላጎትና ብሔራዊ ጥቅም ማዕከል አድርጉ። ይህ ሲሆን ነው በህክምናውም በሳይንስና ቴክኖሎጂውም በፍልስፍናውም በስነ ጥበቡም በዲፕሎማሲውም በሰላምና በጸጥታ መስክም ሀገራችሁም በዓለም መድረክ ከፊት ማስቀመጥ ወይም ማስቀደም የምትችሉት። ክቡራን መምህራንና የዩኒቨርሲቲው ማህበረሰብ፣ በዚህ የሰባ አምስት ዓመት ጉዞ ለካበተው እውቀትና ለታየው ትጋት የሀገራችንን ምሁራን የቀረሳችሁ ያገር ባለውለታ ናችሁና ምስጋና ይገባችኋል። ክቡራን ወላጆች እና ቤተሰቦች፣ ይህ ቀን እውን እንዲሆን እንቅልፍ ያጣችሁ፣ ጉርሻችሁን ወይም ድርጎታችሁን ያካፈላችሁ፣ በምክር ብቻ ሳይሆን በምርቃታችሁ ጭምር ያገዛችሁ የዚህ ስኬት ባለቤቶች ናችሁና እናንተም እንኳን ደስ ያላችሁ ወላጆች ውድ ተመራቂዎች ይችን ልዩ ቀን ስታከብሩ የምትቀላቀሉት አለም እጅግ ተለዋዋጭ ዳይናሚክ የሆነ የጂኦ ኢኮኖሚና የጂኦ ፖለቲካ እንዲሁም የጂኦ ፖለቲክስ ዓለም መሆኑን መረዳት ተገቢ ነው የአየር ንብረት ለውጥ የሀብት አለመመጣጠን ጦርነቶችና ግጥጭቶች፣ ሰውሰራሽ የሐሰትና የብለት መረጃዎች መረጃዎችና የሰብና ቀውሶች፣ እንዲሁም ማህበራዊ ወረቶች በእጅጉ መሸርሸር የተበራከቱበት ዘመን ነው። የኔ ምክር ሐሳብ የሚከተለው ነው። የእነዚህ ፈተናዎች እስረኛ አቱን ከሲኒዝም ወይም ተስፋ መቁረጥ እና ምንም ማድረግ አይቻልም ከሚል የመቀየር ዳይላማ የወጣችሁ ሁሉ የሐሳብ እስረኛ ብቻ መሆንን የመረጠ ችግሩን ከማጥናት ይልቅ ስለ ችግሩ ያለማቋረጥ ያወራል። መፍትሄ ከመፈለግ ይልቅ ተጠያቂ ይፈልጋል። ከወደፊት ከመራመድ ይልቅ ባለበት ቆሞ ያማርራል። ዓለም አቀፍ ችግሮች ግዙፍ ከመሆናቸው የተነሳ በግለሰብ ደረጃ ልንፈታቸው እንደማንችል ስናሰላስል የተስፋ መቁረጥ እስረኛ እንሆናለን። በበሰለው አስተውሎት አገራዊ ጥቅምና ግስጋሴን ማዕከል በማድረግ ለተጨማሪ እድገት ይተጋል። ሌላው እሳቤ የዛሬ ስኬታችሁ የሚለካው በራሳችሁ የትምህርት ደረጃ ወይም ፔድስተል ኦፍ ኖሌጅ ወይም የእውቀት ማማ ሳይሆን እስካሁን ያገኛችሁትን እውቀት ተስፋለኝ መሰረት በማድረግ በምትለውጡት ህይወት ለኢትዮጵያና ለህዝቦቿ በምታደርጉት አስተዋጽኦ ነው ስለዚህ ይህ ህይወት የሚሰጣችሁን እድል በብልህነት ያዙት የሚያጋጥሟችሁን ፈተናዎች ፈታኝ ሁኔታዎች በጥበብ በትጋት ተወጧቸው። ለአዲስ እውቀት፣ ለሀገራችሁ ሰላም እና ብሔራዊ ጥቅሞች ትጉ። ላለው ካደራ ጭምር መልእክቴን የሚቋጨው የዛሬ አምስት ዓመት የቀድሞውን የኃይለ ሥላሴ ዩኒቨርሲቲን ወይም የአሁኑን አዲስ አበባ ዩኒቨርሲቲ ዋናውን ግቢ ስረግጥ ባነበብኩትና ዛሬም ድረስ በዚሁ ዩኒቨርሲቲ የሚገኘውን የእውቀትና ጥበብ ህብርን በማስታወስ ነው ኩሉ አመክሩ ወዘሰናይ አጽንዑ። ሁሉንም መርምሩ፣ መልካሙን ግን ያዙ። የውድ አገራችሁ ኢትዮጵያ እና የመላው ህዝባችን መሻት ይሄው ነው። በድጋሜ ተመራቂዎች፣ የተከበራችሁ ወላጆች እንኳን ደስ ያላችሁ። እጅግ አመሰግናለሁ።